የመቀሌ ሰማይ በወታደራዊ ውጥረት ደመና ተሸፍኗል። በትግራይ ፖለቲካ ውስጥ ከቃላት ጦርነት ወደ መሳሪያ ፉክክር የተደረገው ሽግግር እነሆ አደገኛ ምዕራፍ ላይ ደርሷል። ዛሬ የምናቀርብላችሁ ጉዳይ ተራ የደሞዝ ጥያቄ ወይስ የተቀነባበረ የፖለቲካ ሴራ የሚለውን እየፈተሽን፣ መቀሌ ላይ የነገሰው ውጥረት አንድምታው ምንድን ነው የሚለው ወደ እናንተ እናደርሳለን። ትላንትና በመቀሌ የተከሰተው ሁኔታ እጅግ አሳሳቢ ነው። ከስፍራው ባገኘነው መረጃ መሰረት የክልሉን ፕሬዝዳንት ጽህፈት ቤትና የጸጥታ ቢሮዎችን የታጠቁ ወታደሮች ተቆጣጥረውታል። ነገሩ የጀመረው ረቡዕ ምሽት ነበር። ከአራጉረ ወይም እንደርታ አካባቢ የተነሱ ከሰባ በላይ የሚሆኑ የአርሚ 31 አባላት ናቸው ወደ መቀሌ የገቡት። እነዚህ ወታደሮች ዝም ብሎ በጠመንጃ ብቻ የተገደቡ አልነበሩም። በከባድ የቡድን መሳሪያዎች በዲሽቃ በብሬን እና በስናይፐር ጭምር ታጅበው ነው የህዝብ አስተዳደር ህንፃን የከበቡት። ነገሩ በዚህ ብቻ አላበቃም። ከስፍራው እያገኘነው ያለነው መረጃ እጅግ አሳሳቢ መረጃ እንደሚያመለክተው ውጥረቱ የሰፋና መልክ እየቀየረ እንደሆነ ነው። ትናንትና ህዳር 25 ቀን 2018 ዓ.ም ምረት የአርሚ 31 አካል የሆነውና ኮርስ 312 ክፍለ ሰራዊት ረመጽ እየተባለ የሚጠራው ክፍለ ጦር የመሳሪያ ግምጃ ቤቶችን ሰብሮ በመታጠቅ ከነበረበት ቦታ ወደ መቀሌ አምርቶ የክልሉ ጊዜያዊ ፕሬዚዳንት ጀነራል ታደሰ ወረደ ጽህፈት ቤት በመፈንቅለ መንግስት ተቆጣጥሮታል። ይህ ሁኔታ ጉዳዩን ከደሞዝ ጥያቄ አልፈው ወደ ወታደራዊ አመጽ እየቀየረው ይገኛል። ይህ ጉዳይ ግን አንድ ትልቅ የፖለቲካ አንድምታ አለው። ታሪክ ራስዋን እየደገበት ይሆን ወይ? ልብ በሉ ከወራት በፊት በፕሬዝዳንት ጌታቸው ረዳ ላይ በተመሳሳይ መንገድ ስልጣናቸውን ለመገደብና ከቢሮ ለማስወጣት ከፍተኛ የሆነ ጫና ሲደረግ እንደነበር ይታወሳል። ያኔ የህወሀት ጽህፈት ቤትና አንዳንድ የጸጥታ አመራሮች በአቶ ጌታቸው ረዳ ላይ ለስላሳ መፈንቅለ መንግስት ወይም ሶፍት ኮፕ ለማድረግ ሲሞክሩ ነበሩ። ዛሬ ግን ጠረጴዛው የተገለበጠ ይመስላል። የሀገራችን ሰው እሾህ ላጣሪው ይላል። ያኔ በጌታቸው ረዳ ላይ ሲዶለት የነበረው ሴራ ዛሬ አቅጣጫውን ቀይሮ ወደ ጀነራል ታደሰ ወረደ መጥቷል። አሁን ቢሮው የተከበበውና ከፍተኛ ጫና ውስጥ የገቡት የክልሉ ፕሬዚዳንት እንዲሁም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የሰላምና ጸጥታ ቢሮ ኃላፊው ሆኖ እየሰሩ የሚገኙት ጀነራል ታደሰ ወረደ ናቸው የገዛ ጦራቸው እሳቸው በሚያዙት የጸጥታ መዋቅር ስር ያሉ ወታደሮች ዛሬ በራሳቸው በጀነራሉ ላይ ዲሽቃ ደቅነውባቸዋል። ይህ ሁኔታ በግልጽ እንደሚያሳየው የጸጥታ መዋቅሩ የእዝ ሰንሰለት መበጠሱ ነው ታጣቂዎቹ የቅርብ አዛዦቻቸውን አንሰማም የበላይ አመራሮች ይምጡልን ማለታቸው ጥያቄው ከአዛዦች አቅም በላይ ወይም ሆን ተብሎ በአዛዦቹ ላይ ያነጣጠረ መሆኑን ያሳያል የደሞዝ ጥያቄ ሽፋን ሊሆን ይችላል ነገር ግን በዲሽቃና በስናይፐር የሚጠየቅ ደሞዝ የለም ይህ በግልጽ የመፈንቅለ መንግስት ሙከራ መልክ ያለው እንቅስቃሴ ነው ጀነራል ታደሰ ወረደ በሐወልቲ ና ደጀን ቡድኖች መካከል ባለው ሽኩቻ ውስጥ ከዚህ ቀደም የነበራቸው ሚናና አሁን የተፈጠረው ክስተት ሲታይ እሳቸውም የዚሁ የውስጥ የፖለቲካ ሰለባ የሆኑ ይመስላል በጌታቸው ረዳ ላይ የተሞከረው የፖለቲካ ሸፍጥ ዛሬ በጀነራሉ ላይ በተግባር እየታየም ይገኛል። መቀሌ አሁን በዚህ ሰዓት ሰው የዘራውን ያጭዳል፣ ማለትም ማንም ሰው የእጁን ያገኛል፣ የሰራውም ትቆየዋለች በሚባል ሁኔታ ውስጥ ትገኛለች። የቴሌቪዥን ጣቢያ ስርጭቶቻቸውን ተዘግተው ከቆዩ በኋላ ሰራተኞቻቸውን በስጋት ውስጥ ከቆዩ በኋላ የህወሓት ቡድን በሚፈልገው መንገድ ቴሌቪዥኖቹን ዳግም አስጀምሯቸዋል። ታጣቂሞቹ ከተማዎችና ቁልፍ ተቋማትን ተቆጣጥረዋል። ይህ ለትግራይ ሕዝብ ሌላ የመከራ ምዕራፍ እንዳይሆን ስጋታችን ከፍተኛ ነው። የጊዜያዊ አስተዳደሩ ጽህፈት ቤት ሰራተኞች በጭንቀት ውስጥ ሆነው ወደ ውጭ እየተመለከቱም ይገኛሉ። እኛም ሶለዳ ሚዲያ የዚህን አደገኛ ሁኔታ አካሄድና የጀነራል ታደሰ ወረደ እጣ ፈንታን እየተከታተልን መረጃዎችን ወደ እናንተ የምናደርስም ይሆናል። የአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት ተፈራረሙ። የፌዴራል መንግስት ከሁለት ዓመት ተኩል በላይ የዘለቀውን እና በአማራ ክልል የተፈጠረውን ችግር ለመፍታት በተለያዩ ግዛት የሰላም ጥያቄዎችን ሲያቀርብ መቆየቱን ተከትሎ የሰላም ጥያቄውን መሰረት በማድረግ የአማራ ፋኖ ህዝባዊ ድርጅት አፋህድ እና የአማራ ብሔራዊ ክልላዊ መንግስት ዘላቂ የሰላም ስምምነት መፈራረማቸውን ገልጸዋል። በአማራ ክልል በኩል የሰላም ስምምነቱን የፈረሙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ፣ እለቱ ለአማራ ክልል የሰላም በሮች የተከፈቱበትና በክልሉ ያለውን ግጭት ለማስቆም መሰረት የጣለ ስምምነት ነው ብለዋል። ርዕሰ መስተዳደሩ እንደገለጹት ከግጭት ጥፋት እንጂ የሚገኝ ጥቅም ባለመኖሩ ከሰላም ለማትረፍ በጋራ መስራክትና ዘላቂ ጥቅሞችን ማስከበር ይገባል። በጫካ የሚገኙ የሚታገሉና ጥያቄ ያላቸው ኃይሎችን ቢሆኑ የትግል ሁሉ መጨረሻ ውይይትና ድርድር በመሆኑ መንግስት የሰጠውን የሰላም አማራጭ ተከትለው ወደ ሰላም እንዲመጡ አታረጋ አሳስበዋል። ስምምነቱን በቀጣይነት ለማስፈጸም የተለያየ ቅድመ ሁኔታዎች ተቀምጠዋል ያሉት የአማራ ፋኖ ህዝባዊ ድርጅት አፋሀድ ተወካይ ካፒቴን ማስረሻ ሰጤ ህዝባዊ ጥያቄዎቻችንና መስተካከል የሚገባቸውን ሀሳቦች በውይይት ለመፍታት የአማራ ፋኖ ህዝባዊ ድርጅት አፋሀድ ወስነዋል። ተቀብሏል ብለዋል። ሌሎች ትጥቅ አንስተው የሚንቀሳቀሱ ኃይሎችም ይህንን መንገድ መከተል ይገባቸዋል ማለታቸውም ተዘግቧል። በሱዳን ያለው ቀውስ እየተባባሰ በመምጣቱ ርሃብ እየተስፋፋ መምጣቱ ተገለጸ። ሱዳን በዓለም ደረጃ ከፍተኛውን የሰብአዊ ቀውስ እና ለመረጋጋት እየተየባት እንደሆነ የተገለጸ ሲሆን 14 ሚሊዮን ዜጎችም ለርሃብ እና ለመፈናቀል መዳረጋቸውን ተገልጿል። በሱዳን ጦርና በፈጥኖ ደራሹ ኃይሉ አርኤስኤፍ መካከል ያለው ጦርነትና ውጥረት ሊረግብ አለመቻሉ ካርቱም በበርካታ ፈተናዎች ውስጥ እንድትወድቅ ሆናለች። የዓለም የምግብ ፕሮግራም በበኩሉ ቢያንስ አስቸኳይ ሰብአዊ እርዳታ ለማድረስ የተኩስ አቁም እንዲደረግ የጠየቀ ሲሆን ሱዳንም ዓለም አቀፋዊ ትኩረት ያስፈልጋታል ብሏል። የዓለም የምግብ ፕሮግራም አክሎም በደቡብ ኮርዶፋን ግዛት በኤልፋሽር እና ካዱጋሊ ከፍተኛ ረሃብ የተፈጠረ ሲሆን በሱዳን አሁን ላይ 20 ሚሊዮን ዜጎች ለከፍተኛ አደጋ መጋረጣቸውን አስታውቋል ሲል አፍሪካ ኒውስ ዘግቧል። ዩክሬንን ማስታጠቅ ያስፈልጋል ስትል ጀርመን ገለጸች። የጀርመኑ ቻንስለር ፍሬድሪክ ሜርዝ ወደ ቤልጅየም ብራስልስ ሊያቀኑ መሆኑን ተገልጿል። ቻንስለሩ ለዩክሬን ብድር በሚለቀቅበት ሁኔታ ለመምከር ነው ወደ ቤልጅየም የሚያቀኑት ተብሏል። የሩሲያን በአውሮፓ ተቀማጭ ገንዘብ ለዩክሬን እንዲሰጥ በግንባር ቀደምትነት የምትደግፈው ጀርመን ለኪዮቭ ድጋፍ ማድረጓን ቀጥላለች። ቻንስለር ፍሬድሪክ ሜርዝ ወደ ኖርዌይ ኦስሎ ለጉብኝት እንደሚያቀኑ ቢታወቅም ቀጠሯቸውን መሰረዛቸው ከበርሊን የሚወጡ መረጃዎች ይጠቁማሉ። ከቤልጅየም ጠቅላይ ሚኒስቴር ባርት ዲ ዌቨር እና ከአውሮፓ ሕብረት ኮሚሽን ፕሬዚዳንት ኡርሰላ ቮንደርሌን ጋር የሚገናኙት ሜርዝ ዩክሬንን በመርዳት ዙሪያ ይመክራሉ ተብሎም ይጠበቃል። ምዕራባውያን ዩክሬን የሩሲያን ገንዘብ በብድርና እርዳታ እንድታገኝ በተደጋጋሚ የሚናገሩት ጉዳይ ቢሆንም ብራስለስ ግን የሩሲያን ገንዘብ ለዩክሬን እንዲሰጥ የሚለውን ሀሳብ አትደግፈውም። ምናልባት በርሊን ብራስለስን በማሳመን ለዩክሬን የሩሲያን ገንዘብ እንዲሰጥ ታደርግ ይሆን የሚለው የሚጠበቅ ጉዳይም ሆነዋል። ሩሲያ የትኛውም ዩክሬንን ለመርዳት የሚደረግ ጥረት ጦርነቱን ከማባባስ ያለፈ ጥቅም የለውም ስትል ማስጠንቀቋም የሚታወስ ነው።